ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ። ያል አርእስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በአማራ ክልልና አዲስ አበባ መካከል በትራንስፖርት የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችና ግድያዎችን ለመከላከል መፍትሄ ተበጅቶለታል። መፍትሄው ምንድን ነው? በዝርዝሩ የምትሰሙት ይሆናል። ሰራዊቱ ለትጥቅ ግዳጅ ዝግጁ ይሁን ሲሉ ጀኔራል አበባው ታደሰ ተናገሩ። የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ መሆኑ ተገልጿል። በዚህም ታዳ በዓለማችን ስንተኛ ደረጃ ላይ እንደተቀመጠም ታውቋል። በዝርዝሩ ትሰሙታላችሁ። በዛሬዋ ኢትዮጵያ ከአንዱ ከተማ ወደ ሌላው ከተማ መጓዝ ቀላል የጉዞ ጉዳይ መሆኑ ቀርቷል። ለብዙዎች እያንዳንዱ ጉዞ ስጋት ያዘለ፣ በእንቅፋት የተሞላና መጨረሻው የማይታወቅ አደገኛ ምዕራፍ ሆኗል ሲል ኢሰመኮ አዲስ የተጓዦች ታሪክ ይተርካል። ትረካውን ከጨረሰ በኋላም ለመንግስት መልእክት አስተላልፏል። ትረካውስ መልእክቱስ ምንድን ነው? ዝርዝር አለ። በኦሮሚያና ሶማሊያ ክልል አዋሳኝ አካባቢዎች በተከሰተው ግጭት ከ288 ሺ በላይ ሰዎች መፈናቀላቸው ተገልጿል። ዝርዝር አለ። በሰሜን ወሎ ዞን በቅርቡ በተካሄደው ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን ዓለም አቀፉ ቀይ መስቀል ኮሚቴ አስታውቋል። በቆይታችን የምትሰሙት ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እድል አይደለም ስጦታ እንጂ። 65% ሲከፍሉ 35% ቅናሽ እንዲሁም 40% ሲከፍሉ 20% ቅናሽ የሚያገኙበት የአፓርትመንት ቤት ሽያጭ ከቴምር ሪል ስቴት በተመረጡ አካባቢዎች በፒያሳ ና አያት ሳይቶቻችን ባለ አንድ መኝታ በ5.3 ሚሊዮን ብር፣ ባለ ሁለት መኝታ በ5.4 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር ጠቅላላ ክፍያ። ልብ ይበሉ ይህ ዋጋ 65% በመክፈል ብቻ የሚያገኙት ቅናሽ ነው። በተጨማሪም ምንም አይነት የዋጋም ሆነ የግንባታ ማቴሪያል ጭማሪ የለውም። ታዲያ ቅናሹ ሊያበቃ ጥቂት ቀናት ቀርተውታል። ፈጥነው በመደወል የቤት ባለቤት ይሁኑ። በዛሬዋ ኢትዮጵያ ከአንዱ ከተማ ወደ ሌላው ከተማ መጓዝ ቀላል የጉዞ ጉዳይ መሆኑ ቀርቷል። ለብዙዎች እያንዳንዱ ጉዞ ስጋት ያዘለ በእንቅፋት የተሞላና መጨረሻው የማይታወቅ አደገኛ ምዕራፍ ሆኗል። መንገደኛው ሲነሳ የሚያስበው ስለ መረሻው ብቻ ሳይሆን በመንገዱ ላይ ስለሚጠብቀው ፈተናው ጭምር ነው። ይህንን ሰፊ ስጋትና ስቃይ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ ባወጣው ዝርዝር ሪፖርቱ ቁጥራዊና ተጨባጭ መረጃ አስደግፎ አቅርቦታል። ሪፖርቱ በአማራ፣ በቤኒሻንጉል ጎምዝ በጋምቤላና በኦሮሚያ ክልሎች የተጓዦች ታሪክ ይተርክልናል። አንደኛ፣ የተዘጋው መንገድ። የመንገደኛው የመጀመሪያ ፈተና መንገዱ ራሱ ክፍት ሆኖ መጠበቁ ነው። በቤኒሻንጉል ጉምዝ ከአሶሳ ተነስቶ በኦሮሚያ ክልል አድርጎ አዲስ አበባ ለመድረስ ማሰብ በኦሮሞ ነፃነት ሰራዊት በተለምዶ ኦነግ ሸኔ በታጠረ የመንገድ አጥር የሚገታህም ሆኗል። ከከማሽ ወደ ኦሮሚያ ክልል የሚወስደው መንገድ በተመሳሳይ ኃይል ተይዟል። ከአሶሳ ወደ መተከል ለመሄድ የሚፈልግ ተጓዥ ደግሞ በቅርቡ ወደ ሰላም ባልተመለሱ የጉምዝ ታጣቂዎች ስጋት ምክንያት ጉዞው እንደተመነመነበት ይኖራል። በአማራ ክልል ታሪኩ ተመሳሳይ ነው። ከመካነ ሰላም ወደ መርጦ ለማርያም የሚወስደው መንገድ በመንግስት በራሱ ከጸጥታ ጋር በተያያዘ በሚል ምክንያት ለስምንት ወራት ተዘግቶ ህዝብን ከህዝብ አግዷል። የእንዴት ሞጣና ብቸና መንገድም በተመሳሳይ ምክንያት ተዘግቷል። መንገዱ በመንግስትም ይሁን በታጣቂ ለተራው ተጓዥ ግንዝግ ነው። ሁለተኛ አደገኛው ኬላና ገታው መንገዱ ክፍት ሆኖ ቢገኝ እንኳን ቀጣዩ ፈተና ኬላዎችና ድንገተኛ የእገታ አደጋዎች ናቸው። ሪፖርቱ ትረካውን ሲቀጥል ከአማራ ክልል ለስራ ወደ ቤኒሻንጉል ጉምዝ የሚጓዙ መንገደኞች መታወቂያቸው እየታየ የአማራ ተወላጅ በመሆናቸው ብቻ ተለይተው እንዲመለሱ ተደርጓል። ከዚህ የከፋው ደግሞ የእገታው ሰቆቃ ነው። በኦሮሚያ ክልል በህዝብ ማመላለሻ አውቶቡሶች ላይ በተፈጸሙ ጥቃቶች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች ታ ተዋል በኦነግ ሸኔ ታጣቂዎች በተፈጸሙ በእነዚህ ጥቃቶች ሰባት ሰዎች ለማምለጥ ሲሞክሩ ተገድለዋል። ብዙዎቹ ቤተሰቦቻቸው ሚሊዮኖችን ከፍለው ተለቀዋል። በአማራ ክልል በቅማንት ታጣቂዎችና ማንነታቸው ባልታወቁ ታጣቂዎች 13 መንገደኞች ተገድለዋል። ከእነዚህም መካከል የሶስት ልጆች አባት የነበሩት የቀይ መስቀል ሰራተኛ ሆነልኝ ፈንታሁን በታጣቂዎች ከደረሰባቸው ድብደባና ስቃይ በኋላ ተለቀው በሰዓታት ውስጥ ህይወታቸው አልፏል። የእርሳቸው ታሪክ የገ ሁኔታውን አስከፊ ሰብአዊ ገጽታ ቁልጭ አድርጎ ያሳያል ይላል። ሦስተኛ፣ የመንገዱ መጨረሻ የሰዓት እላፊ። ተጓዡ ይህን ሁሉ አልፎ መድረሻው ቢደርስ እንኳን ነጻነቱ ሙሉ አይደለም። በጋምቤላ በቤኒሻንጉልና በአማራ ክልሎች የታወጀው የሰዓት እላፊ ገደብ የዕለት ተዕለት እንቅስቃሴዎችን ሽባ አድርጓል። ሰዎች ለህክምና እንኳን በነፃነት መንቀሳቀስ ተስኗቸዋል። አራተኛው፣ የኢሰመኮ ድምዳሜና ጥሪ ኢሰመኮ ይህን ሁሉ ከዘረዘረ በኋላ ታሪኩ የግለሰቦች ሰቆቃ ብቻ ሳይሆን አጠቃላይ ህብረተሰቡ በህግ ሥርዓት ላይ ያለውን እምነት የሚሸረሽር ታላቅ አደጋ መሆኑን ያስገነዝባል። በመጨረሻም ኮሚሽኑ ለመንግስት ግልጽ ጥሪ አቅርቧል። ህግና ሥርዓትን የማስከበር ኃላፊነት አለብህ። ነገር ግን ይህንን ኃላፊነትን የምትወጣበት መንገድ ሙሉ በሙሉ ህግን የተከተለና የዜጎችን ሰብአዊ መብቶች ያከበረ መሆን አለበት። ያለበለዚያ መንገዱን መንገደኛውም ዋስትና ያጣል ብሎ ይጨርሳል። የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ መሆኑ ተገለጸ። እየተገባደደ በሚገኘው የአውሮፓውያን 2025 ዓ ም የኢትዮጵያ ብር በዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ መመዝገቡ ተገልጿል። በየጊዜው እያሽቆለቆለ ለመጣው የኢትዮጵያ ብር መዳከም በርካታ መንስኤዎች ቢኖሩትም ዋነኛው ግን የኢኮኖሚው አለመረጋጋት መሆኑን ኤክስኤስ ኮም የተባለው የምጣኔ ሀብት ተቋም ከሰሞኑ ይፋ ያደረገው መረጃ አመላክታል። በተቋሙ መረጃ መሰረት በአመቱ ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢራን፣ ሊባኖስ እና ዚምባብዌን አስከትላ አንደኝነቱን ደረጃ የያዘች ሲሆን ኢትዮጵያ ደግሞ ከየመን ቀጥሎ ከሀይቲ ደግሞ ተሽላ በ26ተኛ ደረጃ ላይ ተቀምጣለች። የኢትዮጵያ ብር ባለፈው የጎርጎሮሳውያኑ ዓመት ከሰሃራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብ የዓለም ባንክ ባወጣው መረጃ መግለጹ ይታወቃል። መንግስት ኢኮኖሚውን ለማረጋጋትና ከብር መዳከም ጋር ተያይዞ የሚከሰተውን የዋጋ ግሽበት ለመቀነስ የተለያዩ ፖሊሲዎችና መመሪያዎች እየተገበረ መሆኑን በተደጋጋሚ ሲገልጽ ይሰማል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ጥብቅ የገንዘብ ፖሊሲ በመከተል የዋጋ ግሽበቱን ለማረጋጋትና ኢኮኖሚውን ለማረጋጋት የሚያስችሉ ውሳኔዎችን ማስተላለፉን በቅርቡ አራተኛ ጉባኤውን ባከናወነበት ወቅት መግለጡም አይዘነጋል በኦሮሚያ ና ሶማሊያ ክልል አዋሳኝ አካባቢዎች በተከሰተው ግጭት ከ288 ሺ በላይ ሰዎች ተፈናቅለዋል ሲል የሰብአዊ እርዳታ ማስተባበሪያ ጽፈት ቤት ገለጸ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት በኦሮሚያ ና በሶማሊያ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓ ም ወዲህ በሁለቱ ማህበረሰቦች መካከል በተቀሰቀሰው ግጭት ምክንያት ከ288 ሺ በላይ ሰዎች መፈናቀላቸውን አስታወቀ የሶማሊያ እና የኦሮሚያ ዞን አስተዳደሮች የተፈናቃዮቹን ቁጥር ለገምጋሚ ቡድኑ አረጋግጠዋል። ይህ ግጭት ከ1997 ዓ ም ከተካሄደው ህዝባዊ ውሳኔ ጀምሮ ባልተፈቱ የግዛት ጥያቄዎችና በተደጋጋሚ በሚከሰት በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ተደጋጋሚ ግጭቶች ምክንያት የተከሰቱ መሆኑንም ተጠቅሷል። በሰሜን ወሎ ዞን በቅርቡ በተካሄደው ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን ዓለም አቀፉ ቀይ መስቀል ኮሚቴ አይሲአርሲ። በአማራ ክልል በተለይም በሰሜን ወሎ ዞን በመንግስት ኃይሎችና በፋኖ ኃይሎች መካከል በተካሄደው ግጭት ሳቢያ በርካታ ሰዎች መሞታቸውና መቁሰላቸውን አስታወቀ። ኮሚቴው በመስከረም ወር ላይ ድንገተኛ ግጭት መባባስ መከሰቱን ተከትሎ በአካባቢው ያለው ሰብዓዊ ሁኔታ በእጅጉ ማሽቆልቆሉን ገልጿል። ይህም የበርካታ ሰዎች ሞት፣ የተዋጊዎች መማረክና ሌሎች ከባድ ሰብአዊ ችግሮችን አስከትሏል ብለዋል። ዓለም አቀፍ ቀይ መስቀል ኮሚቴ በላሊበላ ቡድን መሪ የሆኑት ማርቲን ልታልመን በግጭት ከባድ ጉዳት ከደረሰባቸው የቁል መስክና የሙጃ አካባቢዎች መመለሳቸውን ገልጸው ባለፉት ቅርብ ቀናት ውስጥ በሰሜን ወሎ ዞን ብዙ ሰዎች ተገድለዋል ወይም ቆስለዋል ብለዋል። የአካባቢው የጤና ሰራተኞች ውስን በሆኑ መሳሪያዎች ታግዘው የቆሰሉ ተዋጊዎችንና ንጹሐን ዜጎችን አክመዋል። አስራ ስድስት በጽኑ የቆሰሉ ምርኮኞች አስቸኳይ ቀዶ ሕክምና ያስፈልጋቸዋል። ከእነዚህም ውስጥ አምስቱ ደግሞ ሕይወታቸውን ለማዳን በሰዓታት ውስጥ ሕክምና ማግኘት ይኖርባቸዋል ሲሉም ገልጸዋል። በአማራ ክልል እና አዲስ አበባ መካከል በትራንስፖርትና ና የጭነት አሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸው ተሰምቷል። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን ስድስት ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጉሃ ጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ከረፋዱ አራት ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎቹ በየከተማው እየተቀባበሉ እጀባውን እንደሚያካሂዱ ምንጮቻችን ገልጸዋል። እጀባው ከተጀመረ ወዲህ በኦሮሚያ ክልል በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙን ምንጮቻችን ነግረውናል ስትል ዋዜማ ዘግባለሁ። ሰራዊቱ ለትጥቅ ግዳጅ ይዘጋጅ ሲሉ ጄኔራል አበባው ታደሰ ተናገሩ። ሁለት ነገር መጠንቀቅ አለብን፤ የዲጂታል ጦርነት፣ በአእምሯችን የሚመጣው ጦርነት። በስድብ የሚመጣውን ጦርነት በቅጡ እናውቀዋለን። በመንደር የሚመጣውንም ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቃለን። ለዚህ በቂ ዝግጅት አድርገናል። ስለዚህ ደማችሁንም አጥንታችሁንም ከስክሳችሁ ለዚህ ታላቅ ግዳይ የተዘጋጁ ሲሉ ጄኔራል አበባው ታደሰ ተናግረዋል። ይህን ንግግር ያሰሙት ከቀናት በፊት በባቱ ከተማ ተገኝተው ነው።